እንደምን እንደምንቆያችሁ፣ ውድ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ዘንድ ቀርበናል። ዋና ዋና ርዕሰ ጉዳዮችን በማስተዋወቅ እንጀምራለን። ህብረተሰቡ በሰላም እጦት ካሳለፈው አስከፊ ጊዜያት ተምሮ ያገኘውን ሰላም በማጽናት ለተሻለ ልማት እንዲነሳሳ በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሠረተ ልማት ቢሮ ኃላፊ ዶክተር አህመድዲን መሐመድ አሳሰቡ። ላለፉት ዓመታት በተፈጥሮ አደጋ ያጡትን ምርት ለማካካስ ማሽላን በኩታ ገጠም እየዘሩ መሆናቸውን በዋግ ኽምራ ብሔረሰብ አስተዳደር የጋዝ ግብላ ወረዳ አርሶ አደሮች ተናገሩ። ከዜናዎቹ ጋር ቤተልሔም ገበየሆነን አብራችሁን ቆዩ። ቀዳሚ የምናደርገው በቀጥታ የምንመለከተውን ጉዳይ ይሆናል። ህብረተሰቡ በሰላም እጦት ካሳለፈው አስከፊ ጊዜያት ተምሮ ያገኘውን ሰላም በማጥናት ለተሻለ ልማት እንዲነሳሳ በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድዲን መሐመድ አሳሰቡ። ባለፉት ጊዜያት ያሳለፍነው የሰላም እጦት ለክብራችን የማይመጥን ማህበራዊ ትስስራችንን ያላላ የተጀመሩ የልማት ተግባራትን ወደኋላ የመለሰ ነው ሲሉ በሰሜን ሸዋ ዞን መርሃቤቴ ቤቴ ወረዳ ፌጥራ ከተማና አካባቢ ነዋሪዎች ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ደረሰም፣ ዘጋቢያችን ኢብራሂም መሐመድ ከሰሜን ሸዋ በቀጥታ መስመራችን ላይ ይገኛል። ኢብራሂም እንደምን ቆይታል? እስኪ አጠቃላይ ያሉን መረጃዎች አጋራል። አመሰግናለሁ ቤተልሔም እንግዲህ በዜናው መግቢያ እንደገለጽሽው በአጠቃላይ በሰሜን ሸዋ ዞን በተለያዩ አካባቢዎች የሕዝባዊ ውይይቶች እየተካሄዱ ይገኛሉ። እኛም ከሰሞኑ በተከታታይ በተለያዩ ወረዳዎች የሚካሄዱ ሰላምን ለማጽናት በቀበሌና ና በቀበሌ በከተማ ማዕከላት የሚካሄዱትን ውይይቶች በዝርዝርና ና በቀጥታ ለአድማጮቻችን በተከታታይ ስናደርስ ነበር። በዛሬው ዕለትም የክልሉ ከፍተኛ የስራ ኃላፊዎች በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድን ጨምሮ ሌሎች የክልሉ አመራሮች እንዲሁም ደግሞ የሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎች የሀገር መከላከያ ሰራዊት እንዲሁም ደግሞ ክልሉ የጸጥታ አካላት በተገኙበት በሰሜን ሸዋ ዞን በመርሐቤቴ ወረዳ ፌጥራ ከተማና አካባቢዋ ከሚገኙ ነዋሪዎች ጋር ስለ ሰላምና ልማት አጠቃላይ ውይይት ተካሂዷል። ውይይቱ እንግዲህ የተጀመረው በአጠቃላይ የክልሉና የፌዴራል መንግስት ለሰላም ባደረጉት ጥሪ አማካኝነት ይህንን ምላሽ ለሰጡ አካላት ወይም ደግሞ የልጆች የአካባቢው ተወላጆች የደማቅ አቀባበል በማድረግ ነበር ውይይቱ የተካሄደው አጠቃላይ ከመቶ በላይ የሚሆኑ ለሰላም ጥሪ ምላሽ እየሰጡ የአካባቢው ወጣቶች ወደ ቀያቸው እንኳን ደህና መጣችሁ ተብለው አቀባበል በነዋሪዎችና በአመራሮች አማካኝነት ተደርጎላቸዋል። አቀባበሉን ከተደረገ በኋላም ውይይቶች ተካሂደዋል። የአካባቢ ነዋሪዎች እንግዲህ ለረዘም ላለ ጊዜ ሰላም ባጡበት ጊዜ በአጠቃላይ ለዘመናት ይጠይቋቸው የነበሩ የመንገድና ሌሎች የመሰረተ ልማት የውሃ የመብራት እንዲሁም ደግሞ ሌሎች የጤናና የትምህርት ስራዎች እንዲሟሉላቸው ያላቸው ጥያቄዎችን ሲያቀርቡ ነበር። የለውጡ መንግስት ከመጣ በኋላ የነዚህን ጥያቄዎች ምላሽ መስጠት ከተጀመረ በኋላ ነው እንግዲህ የአካባቢው ሰላም እጦት የተከሰተው። የአካባቢው ሰላም ማጣት ደግሞ ለነዚህ ጥያቄዎቻችን ምላሽ ካገኘም በኋላ ወደ ተግባር እንዳይገቡ እንቅፋት ሆኖብናል። በአጠቃላይ በጣም አስከፊ የሚባል ጊዜያትን አሳልፈናል። በየቤቱ ያላዘነ፣ ልጁን ያልተነጠቀ፣ ህጻናት ያለ አሳዳጊ ቆይተዋል። ወይም ደግሞ ልጆች ወላጆቻቸውን በዚህ ግጭት ማጣታቸውንና እጅግ መራር የሚባል ሐዘን ማሳለፋቸውን እንግዲህ አስተያየት ሲሰጡ ተደምጠናል አድምጠናል ማለት ነው። በአጠቃላይ ነዋሪዎቹ ያለፈው ጊዜ ተመልሶ እንዳይደገም ጸጸታቸውን እንዲሁም ደግሞ ቁጭታቸውን ነው የገለጹ ማለት ነው። የሀገር መከላከያ ሰራዊትና ሌሎች የጸጥታ አካላት በመድረኩ ተሳታፊ ሆነው ነበር። በመድረኩ መሳተፋቸው ደግሞ በአጠቃላይ በግጭት የሚፈታ በጦርነት የሚፈታ ማንኛውም ጥያቄ አለመኖሩም በመድረኩ ተናግረዋል። አስተያየት ሰጥተዋል። ከዚህ በኋላ መመካከርን እንዲሁም ደግሞ መወያየትን ያጠፉትን የበደሉትን ማህበረሰብ ደግሞ ለመካስ እንደሚሰሩ ነው እንግዲህ ሀሳብ የሰጡት። የአካባቢ ነዋሪዎች እንግዲህ ያነሱትን ጥያቄዎችና የልማትና ሌሎች የሰላምን የማረጋገጥ ጥያቄዎች እንግዲህ የተለያዩ አመራሮች ምላሽ እና ማብራሪያ ሰጥተውበታል። የሰሜን ሸዋ ዞን አስተዳዳሪ መካሻ አለማየሁ ህብረተሰቡ ለሰላም ያሳየውን ቀና ምላሽ እናደንቃለን። በተለይ ከሀገር መከላከያ ሰራዊት ጋር በትብብርና በቅንጅት መስራታችሁ ተጠናክሮ ሊቀጥል ይገባል ብለዋል። የክልሉ የንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሀመድ ካለፈው ጊዜ ተመራችሁ ለሰላም ያሳያችሁት መጸጸትና ቁጭት ለሌሎች አካባቢዎች የሚያስተምር ነው። ስለዚህ አሁንም ለሰላም የተጀመረ ስራ ተጠናክሮ ሊቀጥል ይገባል ብለዋል። በምክትል ርዕሰ መስተዳድር ማድረግ የከተማ ዘርፍ አስተባባሪና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሀመድ በአጠቃላይ በአካባቢው በተመለከቱት የህብረተሰቡ የሀሳብ ነጻነት እንዲሁም ደግሞ ለሰላም ያለውን ምላሽ በጣም እናደንቃለን። የክልሉ መንግስት ያነሳችሁትን የልማትና የተለያዩ ጥያቄዎችን ምላሽ ለመስጠት አበክሮ ይሰራል። እነዚህ ምላሾች ደግሞ መልሶ ሌላ ጥፋት እንዳያጋጥማቸው ለሰላሙ ባለቤት በመሆን በቁርጠኝነት መስራታችሁን አጠናክራችሁ ልትቀጥሉ ይገባል። በተለይ አሁንም ደግሞ ጫካ የሚገኙ ወንድሞች አሉ። እነዚህን ወንድሞች ምላሽ የሰጡትን አቀባበል ተመልክታችሁ የክልሉ መንግስት ያደረገው ምላሽ አሁንም ልትሰጡ ይገባል እና የሀገር ሽማግሌዎች፣ የሀይማኖት አባቶች፣ የአካባቢው ነዋሪዎች የጀመራችሁትን ወደ መኖሪያ ቀያቸው እንዲመለሱ በሰላም ችግሮች እንዲፈቱ በውይይት ምላሽ እንዲገኝ የምታደርጉትን ጥረት አጠናክራችሁ ልትቀጥሉ ይገባል ሲሉ ነው እንግዲህ ማጠቃለያ ሀሳብ የሰጡት። እኛም እንግዲህ ለተመልካቾቻችን በተከታታይ በአካባቢው በሰሜን ሸዋ ዞን የሚካሄዱ የህዝቡ የሰላምና የልማቱ ውይይቶችን በተከታታይ በዝርዝርና በሌሎች መንገዶች ማለት ነው እንግዲህ ማድረሳችን እንቀጥላለን። በተለይም ለነበረኝ ቆይታ አመሰግናለሁ። መልካም ኢብራሂም፣ ከሰሜን ሸዋ ላደረስከን መረጃ እናመሰግናለን። መልካም ጊዜ ይሆንልህ። ውድ ተመልካቾቻችን፣ በኔትወርክ ችግር ምክንያት ለተፈጠረው የድምፅ ጥራት ይቅርታ እንጠይቃለን። ወደ ሌሎች ጉዳዮቻችን እናልፋለን። በሚቀጥሉት አራት ወራት በአብዛኛው የምስራቅ አፍሪካ ሀገራት ከመደበኛው በላይ የዝናብ ሁኔታ እንደሚጠበቅ ተገለጸ። ትንበያውን መሰረት በማድረግም መንግስታት አስፈላጊውን ቅድመ ዝግጅት እንዲያደርጉ የኢጋድ አየር ጠባይ አዝማሚያ ትንተናና ትንበያ ማዕከል አሳስቧል። ቤተልሔም ሰለሞን የአየር ንብረት አገልግሎት የቅድመ ማስጠንቀቂያ ክፍተትን ለመሙላት በሚል መሪ ሀሳብ ሰባኛው የአፍሪካ ቀንድ የአየር ንብረት አዝማሚያና ትግበራ ፎረም ከግንቦት 11 ቀን ጀምሮ በአዲስ አበባ ለተከታታይ ሁለት ቀናት እየተካሄደ ይገኛል። በምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ የአየር ንብረት ትንባያና ትግበራ ማዕከል የተዘጋጀው ፎረም ከሰኔ ጀምሮ እስከ መስከረም ወር ድረስ ያለው የቀጠናዊ የአየር ሁኔታ ትንባያንም ይፋ አድርጓል። የኢጋድ ምክትል ጸሐፊ መሐመድ አብዲዋሬ ኢጋድ በቀጠናዊ የአየር ንብረት ለውጥ ሳቢያ የሚከሰተውን ተጽዕኖ በመቀነስ ረገድ አባል ሀገሮቹ ሰዎቹን የመደገፍ ቁርጠኛ አቋም አለው ብለዋል። አይሮኒ ኦፍ ኔቸር ኦፍ ኤክስትሪም ፍላት ከ2020 እስከ 2024 ባለው ጊዜ ውስጥ ብቻ በቀጣናው ታይቶ የማይታወቅ ድርቅና የጎርፍ መጥለቅለቅ ታይቷል። ቀድሞውንም ውስን የሆነውን የተፈጥሮ ሀብታችን በማወክም በሚሊዮን የሚቆጠሩ ዜጎቻችንን ሰብአዊ እርዳታ ጠባቂ አድርጓቸዋል። ኢጋድ በልዩ የአየር ንብረት ትንበያና ትግበራ ማዕከሉ በኩል ለአካባቢው የአየር ንብረት አገልግሎትን ለመስጠትና በእነዚህ ተግዳሮቶች ውስጥ አባል አገሮቻችንን ለመደገፍ ቁርጠኛ አቋም አለው። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ፎረሙ ኢትዮጵያን ጨምሮ አባል ሀገራቱ ትንበያውን መሰረት አድርገው አስፈላጊውን የጥንቃቄ እርምጃ መውሰድ የሚያስችላቸው መሆኑንም ገልጸዋል። እንደ ኢትዮጵያ ላሉት አንዳንድ የኢጋድ አባል ሀገራት ከሰኔ እስከ መስከረም ወር ዋነኛ የዝናብ ወቅት በመሆኑ በዚህ መድረክ ወቅታዊ የአየር ንብረት ትንበያ ይፋ መደረጉ አስፈላጊ ነው። ትክክለኛ የአየር ንብረት መረጃ ለፖሊሲና እቅድ አውጪዎች እንዲሁም የአደጋ ስጋት ተቋማት የጎርፍና የድርቅ አደጋዎችን በውጤታማነት በአጭርና በመካከለኛ ጊዜ ስትራቴጂዎችን እንዲያዘጋጁ አጋዥ ነው። ይህ ፎረም ለሀገር አቀፍ ተመራማሪዎችና የአየር ንብረት መረጃ ተጠቃሚዎች ወቅታዊ የመንግስት ውሳኔዎችን ለማወቅ ጠቃሚ ዕድል ይሰጣል። ወይተር የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ ኢንስቲትዩቱ አስተማማኝ መረጃ ላይ የተመሰረቱ የአየር ጠባይ ትንተናዎችን ተደራሽ ለማድረግ የሚያስችል አቅም መገንባቱን ጠቅሰዋል። የአየር ንብረት መለዋወጥ እየጨመረ በሄደ ቁጥር የአየር ጠባይ መረጃ አደጋዎችን ለመቀነስ እና ጥንቃቄዎችን ለማድረግ ያለው ሚና የሚካድ አይደለም። የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት አስተማማኝና ተደራሽ የአየር ንብረት መረጃን በማቅረብ የተሻለና በመረጃ ላይ የተመሰረተ ውሳኔ ለመስጠት ቁርጠኛ ነው። ኢንስቲትዩቱን ለማጠናከርም የኢትዮጵያ መንግስት የክልል የሚቴዎሮሎጂ አገልግሎት ማዕከላትን የማብቃት ዘመናዊ የሜትሮሎጂ ምልክትና የግንኙነት ስርዓቶችን ገንብቷል ግሪን ኢኮኖሚ ስትራቴጂ በኢጋድ የአየር ንብረት ለውጥ ተመራማሪ ዶክተር ትጥቄ ካሳ በሚቀጥሉት አራት ወራት በምስራቅ አፍሪካ ሀገራት ከመደበኛው በላይ የዝናብ ሁኔታ እንደሚጠበቅም ጠቁመዋል። ትንበያ የሚያሳየው በዚህ በክረምት ወቅት ከመደበኛ በላይ እንደሚሆን በተለይ ደግሞ በአብዛኛው በኢትዮጵያ ክፍል፣ በደቡብ ሱዳን፣ በምዕራቡ የኬንያ ክፍል እና በምስራቁ የዩጋንዳ ክፍል እንዲሁም ደግሞ በሱዳን ከመደበኛ በላይ ዝናብ እንደሚገኝ ተተንብያል። የአየር ጠባይ ትንበያውን መነሻ በማድረግም አባል ሀገራቱ አስፈላጊውን ቅድመ ጥንቃቄ እንዲወስዱም ተመራማሪው አሳስበዋል። ላለፉት ዓመታት በተፈጥሮ አደጋ ያጡትን ምርት ለማካካስ ማሽላን በኩታ ገጠም እየዘሩ መሆናቸውን በዋግምራ ብሔረሰብ አስተዳደር የጋዝ ጊብላ ወረዳ አርሶ አደሮች ተናገሩ። በ2017/18 የምርት ወቅት ከ1.5 ሚሊዮን ኩንታል በላይ ምርት ለማግኘት አቅዶ እየሰራ መሆኑን የብሔረሰብ አስተዳደሩ ግብርና መምሪያ አስታውቋል። ደጀን ታምሩ ተጨማሪ ያለው። ዋግምራ ዝናብ አጠር ከሆኑ አካባቢዎች አንዷ ናት። ይሁንና በተያዘው የመኸር ወቅትም የክረምቱ ዝናብ ቀድሞ መግባቱን ተከትሎ አርሶ አደሮች ቀድሞ የሚደርሱ ዘሮችን መዝራት ጀምረዋል። በግብርናው ዘርፍ የተሰማሩት ወጣቱ ባለ ሀብት ሰለሞን አበበና ና ቄስ ተወ ታደገ በኩታ ገጠም የማሽላ ዘርን እያለሙ እንደሚገኙ ገልጸዋል። ባለፈው ዓመት በተፈጥሮ አደጋ ያጡትን ምርት ለማካካስም ጠንክረው እየሰሩ እንደሆነም ተናግረዋል። ግንቦት መግቢያ አካባቢ ያው በልግ ስለሰጠ ማሽላ እየዘራን ነው ቀጣይ ከዚህ ውጭ ከማሽላ ውጭ የሚተርፈውን እርሻ ስንዴም በዳሽንም ዳሽንም እንደገና ደግሞ ዋሴራ ምንም እንዘራለን። ዋናው የዚህ እርሻ ዓላማ ምርቱን ብቻ ማምረት አይደለም። በወተት ዘርፍ በከተማ ግብርና ላይ ተሰማርቼ እሰራለሁ። ትልቁ ነገር ከዚህ እርሻ እርሼ እህሉ ወጪ ቢችል ለምሳሌ የምንጠቀመውን ድርቆሽና ገለባ ለን ድርቆሽና ገለባው ለነዛ አላሞች ተረፈ ምርት ይሆናል ብዬ ስለማስብ ነው። ማር ሰው ይ በፊት ያለው ያው ዘሎስ ቅስቀሳ በቃ ነበረ። ካሁን ያለው ደግሞ ዘር መሽላ ዘር እየዘራ ነው ያለን። በጋዝጊ ጊብላ ወረዳ ከ190 ሄክታር መሬትን በማልማት ከ280 ኩንታል በላይ ምርት ለማግኘት ታቅዶ እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ሀብቱ ሼቴ ተናግረዋል። ለዚህም የማዳበሪያና የምርጥ ዘር አቅርቦቱ ላይ አስቀድመው ለአርሶ አደሩ ማሰራጨታቸውን ነው የነገሩን። ጥጥ ጥጋታ በሽታዎችንም ከያው ማዳበሪያ ጋር በተያያዘ

ከ120 ሺህ ሄክታር መሬት በላይ በዘር በመሸፈን ከ1.5 ሚሊዮን ኩንታል በላይ ምርት ለማግኘት መታቀዱን የነገሩን ደግሞ የግብርና መምሪያ ኃላፊው አቶ አዲሱ ወልዴ ናቸው። ግብርና መምሪያውን በተያዘው የምርት ዘመን ሶስት ዋና ዋና አላማዎችን አስቀምጦ ለውጤታማነታቸው በትኩረት እየሰሩ እንደሚገኙ ተናግረዋል። በብሔረሰብ አስተዳደራችን የዱቄት ፋብሪካዎች አሉ፣ የዘይት መጭመቂያ ማሽኖች አሉ። ስለዚህ እነዚህ ደግሞ የግብርና ምርት ይጠይቃሉ ማለት ነው። ለእነዚህ የሚሆን ግብዓት የሚሆን ምርት ማምረት የሚሉ ገበያ ተኮር ምርት የምንላቸው አሉ። ለምሳሌ በብሔረሰብ አስተዳደራችን በቆላማ አካባቢዎች ማሾ እና ሰሊጥ በስፋት ምን ይመረተው ሰሊጥ በማምረት ለገበያ የሚሆን ምርት ማምረት በሚል እነዚህ ሶስቱ መሰረታዊ ግቦች የተቀመጡ ናቸው ማለት ነው። የታለመውን ምርት ለማግኘትም አርሶ አደሩ ዘመናዊ የግብርና ቴክኖሎጂዎችን መጠቀም እንደሚገባው ኃላፊው አሳስበዋል። በሶስተኛው ዙሩ የተማሪዎች ምዝገባ ከአምስት ሺህ በላይ ተማሪዎችን መዝግቦ እያስተማረ መሆኑን የሰሜን ሸዋ ዞን ትምህርት መምሪያ አስታወቀ። ዘግይተው የተመዘገቡ ተማሪዎችን ተወዳዳሪና ውጤታማ ለማድረግ እየሰራ መሆኑንም ገልጿል። ለበለጠ ጥላሁን ዘገባ ቴዎድሮስ ድሉ እንደሚከተለው ያቀርበዋል። እንደ አገርም ሆነ እንደ አማራ ክልል እድሜያቸው ለትምህርት የደረሱ ህጻናት በትምህርት ገበታ ላይ እንዲሆኑ ከፍተኛ ጥረት በመደረጉ የሚማሩ ተማሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ይታወሳል። ነገር ግን በክልሉ በተከሰተው የጸጥታ ችግር ትምህርት ቤቶች እየተዘጉ ተማሪዎች ከትምህርት ውጭ የሆኑ መሆኑን ከክልሉ ትምህርት ቢሮ የተገኘ መረጃ ያሳያል። ችግሩን ለመፍታትም አንጻራዊ ሰላም ባለባቸው አካባቢዎች ተከታታይ የተማሪዎች ምዝገባ እየተካሄደ ተማሪዎች በትምህርት ገበታ ላይ እንዲሆኑ እየተደረገ ነው። በአንደኛው ዙር እና በሁለተኛው ዙር ያልተመዘገቡ ተማሪዎች የድሉ ተጠቃሚ እንዲሆኑ እስከ ሶስተኛ ዙር የምዝገባ ጊዜ ተፈቅዶ ተማሪዎች እንዲመዘገቡ በተደረገው እንቅስቃሴ ተጨማሪ ተማሪዎች መዝግበው በማስተማር ላይ መሆናቸውን በሰሜን ሸዋ ዞን የቆት ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ንጋቱ ይታፈሩና የሚዳ ወረሞ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ንጉስ አጥኔ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው የስልክ ቆይታ ተናግረዋል። ሶስተኛው ዙር ከከተማ አካባቢ ተጀምሮ እየተከናወነ ነው። ቅድመ መደበኛ ላይ ወደ ሶስት መቶ ሰማኒያ ሁለት ተማሪ ወደ ትምህርት ቤት እንዲገቡ አድርገናል። አንደኛና መካከለኛ ደረጃ ትምህርት ቤቶች ላይ ወደ አንድ ሺ አምስት ተማሪዎች ተጨማሪ ተማሪ እንዲገቡ ተደርጓል። ከዘጠኛ እስከ አስራ ሁለተኛ ክፍል አርባ አምስት ተማሪዎችን ጨምረናል። ልዩ ፍላጎት ላይ ወደ ሀያ አራት ተማሪዎችን ጭማሬ አሳይተናል በሶስተኛ ደረጃ ላይ ቅድመ አንደኛ ደረጃ ላይ አንድ ሺ ሶስት መቶ አስራ አራት ተማሪዎች እንዲመዘገቡ ያደረግንበት ሁኔታ ነው ያለ አንደኛ እና መካከለኛ ላይ አንድ ሺ አንድ መቶ የንቅናቄ መድረኩን አብዛኛውን የጨረስነው ሁለተኛ ዞን ላይ ነው። ዘግይተው የተመዘገቡ ተማሪዎች ውጤታማ እንዲሆኑ የተለያዩ የማካካሻ ተግባራት እየተከናወኑ መሆናቸውንም የጽህፈት ቤት ኃላፊዎቹ አስረድተዋል። መደበኛ ክፍለ ጊዜውም ተጨማሪ ክፍለ ጊዜ አለ ከዛ በዘለለ ቅዳሜና ወድም ጭምር ለስድስተኛ ስምንተኛ ክፍልና አስራ ሁለተኛ ክፍሎች ላይ ተጨማሪ ክፍለ ጊዜ ተተክሎ እየተሰጠ ያለበት ሁኔታ አለ። ይህን አሁን አጠናክረን እንቀጥላለን። ቢቻል የአዳር ጥናትም ጭምር ለአስራ ሁለተኛ ክፍሎች የምናመቻችበትን ሂደት እየተነጋገርን ያለ ነው። ሌላው ቤተ መጽሐፍቶች ሁሉም ቦታዎች ላይ ከፍት ናቸው። በፊት ስድስት ክፍለ ጊዜ ነበር፣ ወደ ሁለት መቶ አርባ ነው ደቂቃ በቀን የሚማሩት። አሁን ላይ በመግባባት ሰባት ክፍለ ጊዜ በአምሳ ደቂቃ ወደ ሶስት መቶ አምሳ ደቂቃዎችን እየተማሩ ያሉበት ሁኔታ ያለ ብዙ የባከነ ክፍለ ጊዜ ምስላለ ማለት ነው። በዚህ ደረጃ ላይ ነው ያለ ነው። በአንደኛ ደረጃ ትምህርት ቤቶች ከሁለት መቶ ሰባ ሰባት ሺህ በላይ በሁለተኛ ደረጃ ትምህርት ቤቶች ደግሞ ከሀያ ስምንት ሺህ በላይ ተማሪዎች በዞኑ በመማር ላይ መሆናቸውን የገለጹት የሰሜን ሸዋ ዞን ትምህርት መምሪያ ምክትል ኃላፊ አቶ ዋሲሁን ብርሃኑ በሶስተኛው ዙር ከአምስት ሺህ በላይ ተማሪዎችን መዝግቦ ማስተማር መቻሉን ተናግረዋል። ለትምህርት ግብአትነት ይጠቅማሉ የምንላቸውን ስቴክሆልደሮች ወይም ባለድርሻ አካላቶች በማነጋገር የትምህርት ስራችን ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታ ነውና ያለው። ከምዝገባም አንጻር አሁን በሶስተኛ ዙር ምዝገባም በተሰጠን እድል መሰረት የተወሰነ የመሻሻል ሁኔታዎች አሉ። በአጠቃላይ እንግዲህ በዚህ ዙር ብቻ እንኳ ወደ አምስት ሺህ ሁለት መቶ አስራ አምስት ተማሪዎች ወደ ትምህርት ገበታቸው የተመለሱበት ሁኔታ ነው ያለው። ዘይተው የተመዘገቡ ተማሪዎች ውጤታማና ተወዳዳሪ እንዲሆኑ የተለያዩ ጥረቶች እየተደረጉ ያደረጉ መሆናቸውንም ምክትል መምሪያ ኃላፊው አስረድተዋል። አምስት ሺው ለመቶ አስራ አምስቱን ለብቻቸው የትርፍ ሰዓት የላይብረሪ ተጠቃሚ እንዲሆኑ የአዳር ጥናት ፕሮግራም እንዲመቻች የሞዴል ፈተና የሙሉ ቀን ትምህርት እንዲሰጣቸው ለብቻቸው ስፔሻል መምህር ተመድቦ ጓደኞቻቸው ጋር እንዲደርሱ የማድረግ ስራና ወርክ ሽቶች ቶሎ ቶሎ ተደጋጋሚ ስራዎችን በመስራት ላይብረሪዎችን በማመቻቸት ምቹ ሁኔታ ለመፍጠር ጥረት እየተደረገ ነው ያለው። ተማሪዎች በትምህርት ገበታ ላይ እንዲሆኑና ውጤታማ እንዲሆኑ በሚደረገው ጥረት ሁሉም የየድርሻውን እንዲወጣም አቶ ዋሲሁን አሳስበዋል። ውድ ተመልካቾቻችን የሰዓቱን ዜናዎች ከማጠቃለላችን በፊት ዋና ዋና የነበሩትን ርዕሰ ጉዳዮች በድጋሚ ላስታውሳችሁ። ህብረተሰቡ በሰላም እጦት ካሳለፈው አስከፊ ጊዜ ተምሮ ያገኘውን ሰላም በማጽናት ለተሻለ ልማት እንዲነሳሳ በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሠረተ ልማት ቢሮ ኃላፊ ዶክተር አህመድዲን መሐመድ አሳሰቡ ላለፉት ዓመታት በተፈጥሮ አደጋ ያጡትን ምርት ለማካካስ ማሽላን በኩታ ገጠም እየዘሩ መሆናቸውን በዋግ ህምራ ብሔረሰብ አስተዳደር የጋዝ ጊብላ ወረዳ አርሶ አደሮች መናገራቸው የሰዓቱ ዜናችን ዋና ዋና ርዕሰ ጉዳዮች ነበሩ። አብራችን ስለቆያችሁ እናመሰግናለን። በያላችሁበት መልካም ጊዜ